ሰላም ጤና ይስጥልኝ። የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን የወንጌል አማኞች ድምፅ ነው። የሰዓቱ መረጃዎች ይዘላችሁ ቀርበናል። በቅድሚያም አርዕስተ ዜናዎች። በማህበራዊ ሚዲያ ላይ ለሚስተዋሉ ሐሰተኛ መረጃዎችና የጥላቻ ንግግሮች ትኩረት መስጠት አስፈላጊ አይደለም ሲሉ የኢትዮጵያ ወንጌል አማኞች ቤተክርስቲያን አካምስል ጽህፈት ቤት ኃላፊ የሆኑት ፓስተር ዶክተር ጌትነት ለማ ተናገሩ። ውድ ተመልካቾቻችን ከመረጃዎቹ ጋር አብራችሁ ቆይታ የማደርገው ቤተልሄም ደረጀ ነኝ። አብራችሁ ቆዩ። በማህበራዊ ሚዲያ ላይ ለሚስተዋሉ ሐሰተኛ መረጃዎችና የጥላቻ ንግግሮች ትኩረት መስጠት አስፈላጊ አይደለም ሲሉ የኢትዮጵያ ወንጌል አማኞች ቤተክርስቲያና ካውንስል የጽሕፈት ቤት ኃላፊ የሆኑት ፓስተር ዶክተር ጌትነት ለማ ተናገሩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽሕፈት ቤት ኃላፊ የሆኑት ፓስተር ዶክተር ጌትነት ለማ የካውንስሉ ድምፅ በተሰኘው ፕሮግራም ላይ ነበር ከካውንስሉ የሚዲያ ና የህዝቡ ግንኙነት መምሪያ ኃላፊ ጋር ባደረጉት ቆይታ ይህንን የተናገሩት በነበራቸው ቆይታ በማህበራዊ ሚዲያ ላይ የሚስተዋሉ የጥላቻ ንግግሮች ና ሐሰተኛ መረጃዎችን በተለያዩ መንገዶች እንደሚመለከቷቸው እና ለአሉባልታዎች ትኩረት መስጠት ዋናውን ነገር ወደ ጎን ሊያስተው እንደሚችል ተናግረዋል። ሁለት መንገድ ነው የምናየው አንደኛው ይሄ አንደኛው የሃይማኖት ተቋም ሌላ የሃይማኖት ተቋማት ላይ እምነትን መሰረት ያደረጉ ጥላቻዎች ሲንጸባረቁ ይታያሉ፣ እኛ ሀገር። ሌላው ደግሞ በሁሉ ሃይማኖት ተቋማት ምን ማለት ነው፣ ለምሳሌ ኦርቶዶክስ ውስጥ ያለ እዛ ያለ እምነት ተከታይ፣ እዛ ያሉ መሪዎችን፣ እዛ ያሉ ተቋሙን ስም ያጠፋበት ሁኔታ እንደዚህ፣ እስልምናው ጋም ወንጌል አማኙ ጋም አሉ። እንደዛንን ነገሮች ይጠፋሉ ብሎ ወደፊትም ማሰብ ተገቢ አይደለም። አይጠፉም፣ ይኖራሉ፣ ይቀጥላሉ። ግን ለእነሱ ብዙም ጆሮ ለመስጠት ነው ምንድነው፣ እነሱን እየጠበቅ ምላሽ ለነሱ ሚሰጥ ከሆነ መሰረታዊ ዋናው ስራን ምስት አድርገዋል። አክለውም የሃይማኖት ተቋማት በስራቸው ያሉ ወጣቶችና ምዕመኖቻቸውን በመልካም ስነ ምግባር ለመቅረጽ መምከርና ማስተማር እንደሚጠበቅባቸውም ተናግረዋል። ምዕመኖቻቸውን ሊመክሩ ሊያስተምሩ ይገባል። በኦርቶዶክስ እምነት ውስጥ ያሉ በስልምናም ያሉ በወንጌል አማኝም ውስጥ ያለን ሁላችን ወጣቱን፣ ህዝቡን ልንመክር ያስፈልጋል በስነ ምግባር የታነጸ ሞራል ያለው መጽሐፍ ቅዱሳዊም ኢቲክስ የተከተለ ምዕመን እንዲኖረን ምዕመኖቻችን አገልጋዮቻችን የሌላውን እምነት ከማንቋሸሽ ከመሳደብ ይልቅ ተቆጥበው የራሳቸውን እምነት ክርስቶስን በፍቅር በማሳየት እንዲኖሩ በእኛም አንግል በዛ ረገድ መታየት መነገር ህዝባችን ማስተማር አለብን። ከዚህ ከካውንስሉ ጋር በተያያዘ የኢትዮጵያ ወንጌላ ማኞች አብያተ ክርስቲያናት ካውንስል በሜክሲኮ ሊገነባ ላለ ዋናው ጽሕፈት ቤት ሁሉም ወንጌላ ማኞች አሻራቸውን ማሳረፍ እንዳለባቸው የካውንስሉ ጽሕፈት ቤት ኃላፊ የሆኑት ፓስተር ዶክተር ጌትነት ለማ ተናገሩ። ባልደረባችን ቃል ኪዳን እንዳለ ተጨማሪ አላት። የኢትዮጵያ ወንጌል አማኞች የቤተ ክርስቲያና ካውንስል ጽህፈት ቤት ኃላፊ የሆኑት ፓስተር ዶክተር ጌትነት ለማ የካውንስሉ ድምጽ በተሰኘው ፕሮግራም ላይ ከካውንስሉ የሚዲያና የህዝብ ግንኙነት መምሪያ ኃላፊ ጋር ባደረጉ ቆይታ የኢትዮጵያ ወንጌል አማኝ ማህበረሰብ ብዙ ቁጥርና ሰፊ ታሪክ ያለው መሆኑን በመጥቀስ ወንጌል አማኞችን የሚወክልና የሚመጥን ማስተባበሪያ ህንጻ መገንባት አስፈላጊ እንደሆነም ተናግረዋል። በዚህ ስራ ላይ እግዚአብሔር ከኛ ጋር እንደሚሆን እናምናለን ያሉት የጽህፈት ቤት ኃላፊው ተቋሙ የህዝብ ተቋም እንደመሆኑ ህዝቡ ተረባርቦ እንደሚያጠናቅቀው እንደሚያምኑም ተናግረዋል። እግዚአብሔር ከኛ ጋር ስላለ ያልቃል ብለን እናስባለን። ሁለተኛው የህዝብ ተቋም ስለሆነ ህዝቡ ራሱ ነው የሚሰራው። በዚህ ምክንያት ደረጃውን የጠበቀ ህንፃ ይሰራል። እግዚአብሔር ቢፈቅድ በዚህ አመት ስራውን እንጀምራለን ብለን እናስባለን። የገቢ ማሰባሰቢያውን በተሳለጠ መንገድ ለማከናወን ከጥላሁን ጉጉሳ የማስታወቂያ ድርጅት ጋር ካውንስሉ መዋዋሉን ያስታወሱት ዶክተር ጌትነን ለማ እንደዚህ አይነት ስራዎችን ከተደራጀ ኮሚቴዎች ይልቅ በባለሙያዎች መሰራት እንደሚገባ ካውንስሉ እንዳመነበትም ተናግረዋል። በሀገር ውስጥና ከሀገር ውጭ የሚገኙ ወንጌላማኞችም ለዚህ ህንፃ መጠናቀቅ የበኩላቸውን አሻራ እንዲያሳርፉም ጥሪያቸው ድርሻ የህዝቡ ድርሻ አንድም በዚህ አጋጣሚ የሚያስተላልፈው መጸለይ ነው ጥብቅ ጸሎት ይፈልጋል። እንደዚህ አይነት ግዙፍ ፕሮጀክቶች ሲሰሩ የማይወድ ሰይጣን ቤት ስራ ይሰጠናል ብዙ ጊዜ። የህዝቡ ልብ አንዳንድ ጊዜ ዞር ሊያደርግብህ ይሞክራልና እንዳይሆን መጸል ያስፈልጋል። በአገር ውስጥም ከሀገር ውጭም ያሉ የወንጌል አማኝነት ተከታይ የሆኑ በጓዳቸው የሚጸልዩ ሴቶች፣ እህቶች፣ እናቶች፣ አባቶች፣ ወንድሞች፣ አገልጋዮች ይህንን ህንፃ ከዚህ ከስክሪን ላይ ወስደው ቤታቸው ላይ አስቀምጠውት ፕሪንት አድርገው አሰረተውት አስቀምጠው ህንፃው ተጀምሮ እስኪያልቅ ድረስ እግዚአብሔር የበረከት በሮች እንዲከፍትልን ለሚሰሩት ሰዎች እግዚአብሔር አቅም እንዲሰጥ ጥበብ እንዲሰጥ እውቀት እንዲሰጥ ተጀምሮ እንዲያልቅ እግዚአብሔር ሰዎች ሁሉ እንዲያስነሳ መጸል ያስፈልጋል። መለገስም ያስፈልጋል። መስጠት ያስፈልጋል። ይህን የሚያስተባብረው ወንድማችን ጥላውን ጉግሳ ጋርም እየደወሉ እሱን ያነጋገሩት ለእሱ መለገስ በስጦታም በገንዘብም በአይነትም እነሱ ብዙ ካታጎሪ አላቸው። በዛ መሰረት መለገስ የሚያስፈልግ። በአርባ ምንጭ ከተማ የሚካሄደው አምስተኛ ዙር ሀገር አቀፍ የሰላም ኮንፍራንስ በተሳካ ሁኔታ ለማካሄድ የሚረዳ የቅድመ ዝግጅት የምክክር መድረክ ተካሄደ። ጥቅምት 1 ቀን 2018 ዓ.ም በኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ የሚመራ የልኳን ቡድን በአርባ ምንጭ ከተማ ከደቡብ ኢትዮጵያ ክልል እና ከአርባ ምንጭ ከተማ የመንግስት የስራ ኃላፊዎች፣ መንግስታዊ ካልሆኑ ተቋማት መሪዎችና ከሃይማኖት አባቶች እንዲሁም ከልዩ ልዩ የማህበረሰብ ክፍል ተወካዮች ጋር አምስተኛውን አገር አቀፍ የሰላም ኮንፈራንስ በተሳካ ሁኔታ ለማካሄድ የሚረዳ የምክክር መድረክ አካሂደዋል። በምክክር መድረኩም የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ልቀት ጓንቀሲስ ታጋይ የታደለ ሰላም ለሁሉም የመጀመሪያ ተቀዳሚ ዓላማና የጋራ አጀንዳ በመሆኑ ሁሉም ለሰላም በትብብር ሊሰራ እንደሚገባ በመግለጽ አምስተኛውን ሀገር አቀፍ የሰላም ኮንፈረንስ በስኬት ተጀምሮ እንዲጠናቀቅ ሁሉም አካል የአቅሙን ያክል ድጋፍና ትብብር እንዲያደርግ ጥሪ አቅርበዋል። በመድረኩም የተገኙት ባለድርሻ አካላት ሰላም የጋራ አጀንዳ በመሆኑ ለሰላም ግንባታ ስራ ቅድሚያ በመስጠት ሀገር አቀፍ የሰላም ኮንፈረንስን በደመቀ ሁኔታ ማካሄድ እንደሚችሉ ያላቸውን እምነት አስረድተዋል። መረጃው የኢትዮጵያ የሃይማኖት ተቋማት ጉባኤ የሕዝብ ግንኙነትና ሚዲያ ክፍል ነው። የተከበራችሁ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አብራችን ቆዩ። የኢትዮጵያ መጽሐፍ ቅዱስ ማህበር በተለያዩ ቋንቋዎች መጽሐፍ ቅዱስን በመጽሐፍና በድምፅ በማስተርጎም እያሳተመ ማሰራጨቱን ገለጸ። ባልደረባችን አማኑዊ ሌቢሶ ተጨማሪያል የኢትዮጵያ መጽሐፍ ቅዱስ ማህበር አዲስ ኪዳን መጽሐፍ ቅዱስን በከንባቲሳ ቋንቋ አስተርጉሞ በድምፅ የማድመጫ መሳሪያ በዱራሜ ከተማ አስመርቆ ለአድማጮች ማቅረቡም ተገልጿል። ማህበሩ ከዚህ ቀደም መጽሐፍ ቅዱስን በከንባቲሳ ቋንቋ አስተርጉሞ ለአንባቢያን ማቅረቡ ይታወሳል። የኢትዮጵያ መጽሐፍ ቅዱስ ማህበር የሰው ሀብት አስተዳደርና የፕሮጀክቱ አስተባባሪ አቶ ተካበህንዋይ ንዋይ ስለ ድምፅ ማድመጫው መሳሪያ ማብራሪያ ሲሰጡ እንደተናገሩት የኢትዮጵያ መጽሐፍ ቅዱስ ማህበር የተቋቋመበት ዋነኛ ዓላማው በመላው አገሪቱ የሚገኙ ሁሉም ምዕመናን የእግዚአብሔርን ቃል በአፍ መፍቻ ቋንቋቸው በሙሉ አሊያም በከፊል በማስተርጎም እና በማሰራጨት የእግዚአብሔርን ቃል ለሰው ዘር በሙሉ ማድረስ ነው ብለዋል። ማህበሩ በአሁኑ ወቅት በ13 ቋንቋዎች ሙሉ መጽሐፍ ቅዱስን እንዲሁም ከ25 ቋንቋዎች በላይ ደግሞ አዲስ ኪዳን አስተርጉሞ አሳትሟል የተባለው በመርሃ ግብሩ ላይ የተገኙት የከንባታ ዞን የህዝብ ተወካዮች ምክር ቤት ዋና አፈጉባኤ ወይዘሮ አስካለሰሶ የእግዚአብሔር ቃል ለትውልድ በሙሉ እንዲደርስ ያደረገውን የኢትዮጵያ መጽሐፍ ቅዱስ ማህበርን እና በዚህ የተሳተፉ ተርጓሚዎችን አመስግነዋል። የተከበሩ ወይዘሮ አስካለሰሶ አክለውን በድምጽ ተቀርጾ ለአድማጭ ሪፖርቶች መቅረቡ ማንበብ ለማይችሉ ብቻ ሳይሆን ከማንበብ ይልቅ ማድመጥ ለሚፈልጉ ሁሉ መልካም የምስራች ነው ብለዋል። የከምባታ ዞን ባህል ቱሪዝም መምሪያ ኃላፊ አቶ መሐመዴ ደግሞ በበኩላቸው ማህበሩ መጽሐፍ ቅዱስን በአፍ መፍቻ ቋንቋ አስተርጉሞ ገጠር ያለውን ሕዝብ በሙሉ ማድረሱ ለቋንቋ እድገትና ተደራሽነት ከፍተኛ ሚና ከመጫወቱን ባሻገር ትልቅ ታሪክ ነው በማለት ተናግረዋል። የዱራሜ የከተማ አስተዳደር ክቡር ከንቲባ አቶ አክሊሉ አቡቶ የሃይማኖት መሪዎች አስተምሯቸውና ተግባራቸው ዜጎችን በመልካም ስነ ምግባርና በልማት ጎን በማሰለፍ ይታወቃሉ ብለዋል። አቶ አክሊሉ አቡቶ አክለውም የሁሉ ነገር መሰረቱ ሰላም ነውና የሁሉም ሃይማኖት ተቋማትና የመንግስት አካላት ለሰላማችንና ለልማታችን ያለምንም ልዩነት በጋራ መስራት ይገባል ሲሉ አሳስበዋል። በምረቃ አመራ ግብሩ ከፍተኛ የመንግስት ስራ ኃላፊዎች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎች፣ የካቶሊክ ቤተክርስቲያን መሪዎች፣ የወንጌላውያን አማኞች ህብረት መሪዎች፣ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ቤተክርስቲያን መሪዎች፣ ጥሪ የተደረገላቸው የሁሉም ቤተ እምነት አባላትና የሰንበት ትምህርት ቤት ተማሪዎች ተገኝተዋል። መረጃው የከንባታ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና አካባቢ ክልል የልጆች አስተማሪዎች ስልጠና ተካሂደ። ባልደረባችን ቃል ኪዳን እንዳለ ተጨማሪ አላት። ቅዳሜ ጥቅምት 22 2018 ዓ ም በሱሉልታ ክላስተር ከ8 አጥቢያዎች የተውጣጡ 46 የልጆች አስተማሪዎች በሱሉልታ ሙሉንጌል አጥቢያ ቤተ ክርስቲያን ተገኝተው ስልጠናው ተሰጥቷል። የልጆችን ስነ ልቦና በመረዳት ልጆችን ማገልገል በሚል ርዕስ በመጋቢ ሽመልስ ጠጂ ስልጠና የተሰጠ ሲሆን የተለያዩ የልጆች ትምህርታዊ ጨዋታዎችን በመጫወት ስልጠናው በድንቅ ሁኔታ ተከናውኗል። የስልጠና በቀጣይ በሌሎች ክላስተር እንደሚከናወንም ቤተ ክርስቲያኒቱ በፌስቡክ ገጿ ላይ አስታውቃለች። የተከበራችሁ ተመልካቾቻችን ለዛሬ ከያዝንላችሁ መረጃዎች መካከል ወደ መጨረሻው መረጃ ስናልፍ የፌክላ ጠቅላላ ጉባኤና ኢኩሜኒካል ፎረም ተካሄደ። ባልደረባችን አማኖ ሌቢሶ ተጨማሪ አለው። የፊክ ታላላ ታላላቅ ቀቆችና የምስራቅ አፍሪካ ቤተክርስቲያናትና ካውንስሎች ህብረት 18ኛ ጠቅላላ ጉባኤና ኢኮሚኒካል ፎረም በኡጋንዳ ኢንቴቤ ተካሂደዋል። የወጣቶችና ሴቶች ቅድመ ጉባኤን በማስቀደም የተካሄደው 18ኛ ጠቅላላ ጉባኤው የህብረቱን አጠቃላይ ስራ ክንውን ሪፖርቶችን በመስማት በቀጣይ ስራ ሂደቶች ላይም በመመካከር ውሳኔዎችን አሳልፈዋል። በቀጣይነትም በተካሄደው የክልል አቀፍ ኢኮሚኒካል ፎረም ላይ የተለያዩ ጽሑፎች ቀርበው ምክክሮችና ልምድ ልውውጦች ተደርገዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሶስት መልእክተኞች የተሳተፈች ሲሆን የቤተክርስቲያኒቱ ተባባሪ ጠቅላይ ጸሐፊ ቄስ ፈቃዱ ቤኛ ስለ ቤተክርስቲያኒቱ አጠቃላይ አገልግሎት መግለጫ ሰጥተዋል። እንዲሁም የቤተክርስቲያኒቱ የሴቶች አገልግሎት መምሪያ ዳይሬክተር ቄስ ታገሰች ዳኛው ስለ ቤተክርስቲያኒቱ የሴቶች አገልግሎት፣ የቤተክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድም ማገኙ ዴሳ ስለ ቤተ ክርስቲያኒቱ ሁለንተናዊ የልጆችና ወጣቶች አገልግሎት መግለጫ በመስጠት ልምድ አካፍለዋል። የፌክላሃ ህብረት በምስራቅ አፍሪካና ታላላቅ ሐይቆች አካባቢ በሚገኙት አስር ሀገራት ያሉት አብያተ ክርስቲያናት በአካባቢ የሚከሰቱ ግጭቶችና የሰላም ችግሮችን ለመፍታት የድርሻቸውን እንዲወጡና የጋራ ግንዛቤ እንዲኖራቸው በማሰብ በ1999 ተመስርቶ በ2001 እንደ አውሮፓውያን አቆጣጠር በኬንያ ስራ የጀመረ ክፍለ አህጉራዊ ኢኩሜኒካል ድርጅት ነው። መረጃውን ከቤተ ክርስቲያኒቱ የወጣቶችና የልጆች አገልግሎት የፌስቡክ ገጽ ላይ ያገኘ ነው። የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎች ጋር ቤተልሔም ደረጀ ከመላዊ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ ያደረገን መረጃዎችን ያዘጋጀንላችሁን የቤተልሔም ደረጀና አማኑዔል ሌብሶ በጋራ በመሆን ነው። ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ